እንደምን ቆይታችኋል፣ ውድ የዩትዩብ ቤተሰቦቻችን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። ዛሬም የተለያዩ አዳዲስ መረጃዎችን አካተን ተመልሰን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከያዝናቸው መረጃዎቻችን መካከል አያንቱ ላይ የግብረ ስጋ ድፍረት ወንጀል የፈጸመው ግለሰብ በፖሊስ አዛዥ ተባባሪነት እንዲሸሽ ተደርጓል ሲሉ የአያንቱ ታላቅ ወንድም ስለመናገራቸው ያካተትንላችሁ መረጃ ነው። ሰባት አመራሮች መሞታቸው ተሰምቷል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በካንሰር ሕመም መጠቃታቸው ተነግሯል። እነዚህን መረጃዎች አካተን ይዘናል። እስከ መጨረሻው ድረስ አብራችሁን ቆዩ። አያንቱ ላይ የግብረ ስጋ ድፍረት ወንጀል የፈጸመው ግለሰብ በፖሊስ አዛዥ ተባባሪነት እንዲሸሽ ተደርጓል ሲል የአያንቱ ታላቅ ወንድም ተናግረዋል። ፖሊስ አዛዡን ከኃላፊነት ከማውረድ የዘለለ ደፋሪውን ለህግ አቅርቦ ውሳኔ የማሰጠት ስራ አልተሰራም። በሲዳማ ክልል በማዕከላዊ ሲዳማ ዞን ሻፋማ ወረዳ ሹሮ ተብሎ በሚጠራው አካባቢ በእንጀራ አባቷ ቤት እያደገች የነበረች የ13 ዓመቷ ታዳጊ አያንቱ ቱና እሜ ለእናቷ መልእክት ካ እየሄደች በነበረችበት ወቅት ባሶ በቀለ በተባለ ተጠርጣሪ ወጣት የግብረ ስጋ ድፍረት ወንጀል ይፈጸምባታል። በኋላም ተጠርጣሪው ተይዞ በህግ ቁጥጥር ስር መዋል ሲገባው በፖሊስ አዛዥ ተባባሪነት በቤተሰቦቹ አማካኝነት ወደ ሌላ ክልል እንዲሸሽ መደረጉ ተነግሯል። በወቅቱ የሻፋማ ወረዳ ፖሊስ አዛዥ የነበሩትና የወንጀል ድርጊቱን እንደፈጸመው ከተጠረጠረ ወጣት ጋር ባላቸው ዝምድና ምክንያት በጉዳዩ ላይ ቸልተኝነት በማሳየት ተጠርጣሪው ከአካባቢው እንዲሸሽ ስለማድረጋቸው የአያንቱ ታላቅ ወንድም ለቲኪቫህ ኢትዮጵያ ገልጿል። ከፍተኛ አካላዊና ስነ ልቦናዊ ጉዳት የደረሰባት ታዳጊው አያንቱ በቦና አጠቃላይ ሆስፒታል ስትታከም ቆይታ በአሁኑ ወቅት ወደ ሀዋሳ ተወስዳ በጣሊታ የህፃናት ማቆያ እንደምትገኝ የሚናገረው ወንድሟ ፖሊስ አዛዡን ከኃላፊነት ከማውረድ የዘለለ ደፋሪውን ለህግ አቅርቦ ውሳኔ የማሰጠት ስራ አልተሰራም ብሏል። አያንቱ በአካልና በስለንቦና በእጅጉ ተጎርታ ከትምህርት ገበታዋም ተለይታ ፍትህ ሳይሰጣት በጣሊታ የህፃናት ማቆያ ከአንድ አመት በላይ እንድትቀመጥ መደረጉ እጅግ በጣም ጎድቷታል ሲል ገልጿል። የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ጉዳዩን ለምን በሚዲያ አወጣ ሚዲያ ፍትህ ያሰጥህ ብለውኛል። የኢትዮጵያ ህዝብ ይፋረደኝ እንጂ እኔ ገና የዩኒቨርሲቲ ተማሪና አባታችን በሕይወት የሌለ እናታችን! አግብታ የምትኖር ምስኪኖች ነን ሲል ታላቅ ወንድሟ ለቲክቫህ ኢትዮጵያ ተናግሯል። የፍትህ አካላት ምን አሉ? የሻፎማ ወረዳ ፖሊስ ምን አለ? የሻፎማ ወረዳ ፖሊስ አዛዥ ኢንስፔክተር ሙሴ አወል ለቲክቫህ ኢትዮጵያ እንደገለጹት በወቅቱ የነበሩት የወረዳ ፖሊስ አዛዥ ከጉዳዩ ጋር በተያያዘ ከኃላፊነት መነሳታቸውን አስታውሰዋል። እሳቸው ወደ አዛዥነት ከመጡ በኋላ ተጠርጣሪውን የማፈላለጉ ስራ በተለያዩ ቴክኒኮች እየተሰራ ስለመሆኑ ገልጸዋል። እስካሁን የተደረጉ ጥረቶች ለ ምን ውጤታማ አልሆኑም በሚል ለተጠየቁ ጥያቄ ፖሊስ የሚችለውን ሁሉ እያደረገ ነው ሲሉ መልሰዋል። የማዕከላዊ ሲዳማ ዞን አቃቤ ሕግ መምሪያ ኃላፊ አቶ ደማምሰው ታፈሰ በበኩላቸው አቃቤ ሕግ ጉዳዩን በቀረበለት መረጃና ማስረጃ ልክ ተመልክቶ ክስ በማዘጋጀት ሂደት ላይ እያለ ተጠርጣሪው እንዲሸሽ መደረጉንና የቀድሞ የሻፎማ ወረዳ ፖሊስ አዛዥ ከጉዳዩ ጋር በተያያዘ ከኃላፊነት እንዲነሱ መደረጉን ተናግረዋል። አሁንም ቢሆን ተጠርጣሪውን አፈላልጎ ለህግ በማቅረቡ ሂደት ፖሊስ እያደረገ ያለውን ክትትል በማጣራት በህግ አግባብ መሰረት ቀጣይ እርምጃ እንደሚወስድ አስታውቀዋል። ሰባት አመራሮች መሞታቸው ተሰምቷል። በኦሮሚያ ክልል በቅርቡ ለመሠረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ፣ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ተሰምቷል። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾችን ቤተሰቦች አስከሬኖችን እንደተረከቡ ምንጮቹ ገልጸዋል። ምንጮቹ ሟቾቹ አመራሮች ከየትኛው ዞን ወረዳ ወይም ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ለዋዜማ ነግረዋታል። ወደ ማሰልጠኛው የገቡ አመራሮች ከ170 በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉም ምንጮች ጠቁመዋል። ማሰልጠኛው የሚገኝበት አካባቢ ሞቃታማ የመሠረታዊ የውትድርና ክህሎት ስልጠናው ከባድ ከባድና ለሰልጠ ጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮች ጠቁመዋል። ለ45 ቀናት የታሰበው ስልጠና በሰዎች ሕይወት መጥፋት ሳቢያ ባንዶር ውስጥ ማለትም ግንቦት 21 እንዲጠናቀቅ ተወስኗል። ካንሰር ሁላችንንም ይነካል ሲሉ ፕሬዝዳንት ባይደን ተናግረዋል። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በካንሰር በሽታ መያዛቸውን ተከትሎ ከዓለም ዙሪያ ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። ፕሬዝዳንቱ ወደ አጥንታቸው ተዛምቷል በተባለ የፕሮስቴት ካንሰር መጠቃታቸውን ተከትሎ የብሪታንያው ንጉሥ ቻርለስ የግል ደብዳቤን ጨምሮ ከጎንዎት ነን የሚል መልእክቶች እየተዥጎደጎደላቸው ይገኛል ካንሰር ሁላችንንም ይነካል በማለት የቀድሞ ፕሬዝዳንት ባይደን ሰኞ ዕለት በማህበራዊ ሚዲያ ገጻቸው አስፍረዋል እንደ ብዙዎቻችሁ እኔና ባለቤቴ ጂል የተማርነው ነገር ቢኖር በተሰበርንበት ወቅት ጥንካሬ እንደሚመጣ ነው በፍቅርና በድጋፋችሁ ስላነሳችሁን እናመሰግናለን ሲሉ መልእክታቸውን አስፍረዋል የባይደን ጽሕፈት ቤት የቀድሞ ፕሬዝዳንት ወደ አጥንታቸው ዘልቆ በተዛመተ ኃይለኛ ፕሮቴስት ካንሰር መጠቃታቸውን ባለፈው ሳምንት ማገባደጃ እሁድ ዕለት አስታውቆ ነበር። የባይደን በካንሰር ህመም መያዛቸው የተሰማው የቀድሞ ፕሬዝዳንት በስልጣን ላይ በነበሩበት ወቅት የጤና ሁኔታቸው ላይ አዳዲስ ጥያቄዎች እየተነሱ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ በባይደን የካንሰር ህመም መያዝ ዜና ሀዘናቸውን ቢገልጹም በኋላ ላይ ግን ባይደን በስልጣን በነበሩበት ወቅት ቡድናቸው ለህመማቸው ቀደም ብሎ አውቆ ዜናውን ከህዝብ ደብቆ ይሆን የሚል ጥያቄን አቅርበዋል። ትራምፕ ላነሱት ጥያቄ ምንም አይነት ማስረጃ አላቀረቡም። ህዝቡ ቀደም ብሎ እንዲያውቅ አለመደረጉ አስገርሞኛል። አሁን ለደረሱበት ካንሰር ዘጠኝ ደረጃ ለመድረስ በጣም ረዘም ያለ ጊዜ ይወስዳል ሲሉ ሰኞ ከሰዓት በኋላ በዋይት ሃውስ ተናግረዋል። እንዲሁም ወደዚህ የከፋ ደረጃ ለመድረስ አመታት ሊወስድ ይችላል። በጉዳዩ በጣም አዝኛለው እናም ሰዎች ምን እንደተፈጠረ ለማወቅ መሞከር አለባቸው ብዬ አስባለሁ ብለዋል። የካንሰር ህመም የከፋ ደረጃ ላይ ከደረሰ በኋላ መታወቁ አዲስ ጉዳይ አይደለም። አንድ በአውሮፓውያኑ 2014 በዩናይትድ ኪንግደም የተሰራ ጥናት እንዳመለከተው 46 በመቶ የካንሰር በሽታዎች የሚታወቁት ወደ ከፋ ደረጃ ላይ ከደረሱ በኋላ መሆኑን አሳይቷል።